ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። ስድስት ሰዓት ሆኖ ዜና ኢትዮጵያ ከመላ ኢትዮጵያ አሁን ጀምሯል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን ዜና ኢትዮጵያን እየመራን አሸናፊ እንዳለና ማህሌት ታደለ ከእናንተ ጋር ቆይታ እናደርጋለን። የስድስት ሰዓት አበይት ጉዳዮችን እናስቀድም። በሆራ ፊንፊኔ እና በሆራ አርሰዲ ለሚከበረው የኢሬቻ በዓል አስፈላጊው ቅድመ ዝግጅት መደረጉን የኦሮሚያ ክልል ባህልና ቱሪዝም ቢሮ አስታወቀ። የህክምና ተቋማት ባለሙያዎች ለታካሚዎች የሚሰጥ ኦክስጅንን ጥራትና ፍትሐዊ ተደራሽነት ማረጋገጥ እንደሚገባቸው የጤና ሚኒስቴር አስገነዘበ። ዓለም አቀፍ የኦክሲጅን ቀን በቅዱስ ጴጥሮስ ሆስፒታል ተከብሯል። አፍሪካ በምግብ ራሷን እንድትችል በዲጂታል ቴክኖሎጂ የተደገፈ ፈጣን እርምጃ መውሰድ እንደሚያስፈልግ ተገለጸ። ኳታር በፕሬዚደንት ዶናልድ ትራምፕ ይፋ የሆነው የጋዛ የተኩስ አቁም ስምምነት ጦርነቱን በዘላቂነት ለማቆም እንደሚያግዝ ገለጸ። የሰዓቱ አበይት ጉዳዮቻችን ናቸው። በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ከሚተላለፉላችሁ ዜናዎች በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችን አሉ። የሆራ ፍንፊኔና ፍንፊኔና ሆራ አርሰዴ የሚከበረው የኢሬቻ በዓልን በድምቀት ለማክበር ዝግጅት ስለመደረጉ የኦሮሚያ በዓልና ቱሪዝም ቢሮ አስታውቋል። በተመለከተ ደግሞ ባልደረባችን ዛራ መሐመድ ወደ በኋላ ተጨማሪ መረጃዎችን የምታደርሰን ነው የሚሆነው። ዓለም አቀፍ የኦክሲጂን ቀንም እየተከበረ ነው የሚገኘው። ክብረ በዓሉን እየተከታተለ የሚገኘው ባልደረባችን ሞላ አለማየሁ ወደ በኋላ ተጨማሪ መረጃ የሚያደርሰን ይሆናል። የምግብና ግብርና ባዮ ዲጂታል ቴክኖሎጂ ዙሪያም እንዲሁ ውይይት እየተካሄደ ነው። ይህን ደግሞ የተከታተለ የሚገኘው ባልደረባችን መሐመድ ራመቶ ነው። እሱንም ወደ በኋላ የምናገኘው ይሆናል። በገንዘብ ሚኒስቴርና በዓለም ባንክ አዘጋጅነት እየተካሄደ የሚገኝ የሰው ተኮር ልማት መድረክም አለ። ይህን ደግሞ እየተከታተለች የምትገኘው ባልደረባችን ብሩክ ታይታ ስራት ነች። ሁሉንም በሰዓታቸው እናገኛቸዋለን። በዜና ኢትዮጵያ የቢዝነስና ና የስፖርት መረጃዎችም ተካተዋል። ተመልካቾቻችን፣ በቢዝነስ መረጃዎች መቅደስ እንዳለ፣ በስፖርት ዘገባዎች ደግሞ ሰለሞን አባቡ እየጠበቁን ነው። በዛሬው የዜና ኢትዮጵያ የቢዝነስ ሰዓታችን መጪውን የኢሬቻ ባል በተመለከተ የግብይት መረጃዎችን እናደርሳለን። ሌሎችንም መረጃዎች ጨምረን እንመለሳለን። ጠና ተመልካቾች በዜና ኢትዮጵያ ከምንመለከታቸው የስፖርት ጉዳዮች መካከል በትናንትና ሁለት ህይወቱ ያለፈው የቀድሞ ስኬታ መጉ ጠባቂ ሳዳስ ጀማል የቀብር ስነ ስርዓት ከደቂቃዎች በኋላ ይፈጽማል እንመለከተዋለን። እንዲሁም ከውጭ በአውሮፓ ሻምፒየንስ ሊግ ሁለተኛ ዙር ፔ ከሜዳ ውጭ ባርሴሎናን አሸንፈዋል። አርሰናልም በሜዳው ኦሎምፒያኮስን ረትቷል። እነዚህ ናጭማሪ ጉዳዮችን ይዘን ከቆይታዎች በኋላ የምንመለስ ይሆናል። ተመልካቾች ከዜና ኢትዮጵያ ጋር አብራችሁ ቆዩ።

በሆራ ፊንፊኔ ና በሆራ አርሰዴ ለሚከበረው የኢሬቻ በዓል አስፈላጊው ቅድመ ዝግጅት መደረጉን የኦሮሚያ ክልል ባህልና ቱሪዝም ቢሮ ገለጸ። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲን ቢሮ በሰጡት መግለጫ በዓሉ ከፍተኛ ቁጥር ያለው ህዝብ የሚሳተፍበት በመሆኑ ባህልና ሴቱን በማስተዋወቅ ለቱሪዝም ፍሰትን የሚጨምር በመሆኑ በአግባቡ መጠቀም ያስፈልጋል ብለዋል። የዘንድሮ በዓልም ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ እንደሚከበር ገልጸዋል። ይህንኑ መግለጫ ስትከታተል የቆየችው ሪፖርተራችን ዛሀራ ሙሐመድ በቀጥታ መስመራችን ላይ ለተጨማሪ መረጃ ትገኛለች። ዛሀራ፣ እንደምን ቆይተሻል? በሆራ ፊንፊኔ ና በሆራር ሰዴ ለሚከበረው የኢሬቻ በዓል የተደረገው ቅድመ ዝግጅት ምን ይመስላል ተባለ፣ በመግለጫው ላይ አያይዘሽ ደግሞ በዓሉ የአብሮነት እሴትን ከማጎልበት ና ለሀገር ልማትም ከመዋል አኳያ ምን መደረግ አለበት ተባለ የሚለውን መረጃ አጋሪ ነው። እሺ አመሰግናለሁ ማህሌት እንግዲህ ዛሬ በኦሮሚያ ባህልና ቱሪዝም ቢሮ የተሰጠው መግለጫ በመስከረም 25 እና 24 እና 25 የሚከበረውን የሆረ ፊንፊኔ እና የሆረ አርሰዴ የኢሬቻ በዓልን አስመልክቶ ነው። በዚህ መግለጫ ላይ እንግዲህ በዋናነት በተለይ ለበዓሉ አከባበር በቅድመ ዝግጅትነት የተሰሩ ስራዎችን ተጠቅሰዋል። ይህም እንግዲህ አባገዳዎችና ሀደሲንቄዎች በተለይ ባህሉን ወጉን ጠብቆ በዓሉ እንዲከበር ያስተላለፉትን መልእክት መሰረት ተደርጎ እንግዲህ የተለያዩ ቅድመ ዝግጅቶች ሲደረጉ እንደነበረ ነው የገለጹት። በዚህ ቅድመ ዝግጅት ውስጥ ለምሳሌ ባዛርን፣ ኮንሰርቶች፣ የተለያዩ ግብይቶች፣ አልባሳት፣ ይሄ ባህሉን ከማስተዋወቅ አንጻር በርካታ ስራዎች መሰራታቸውን ገልጸዋል። እንዲሁም ደግሞ በከተሞች አካባቢ በተለይ በሸገር ሲቲ በ አምስቱም መግቢያዎች ላይ እንግዶችን ለመቀበል ከፍተኛ ዝግጅት ሲደረግ አሁንም እየተደረገ እንዳለ ነው የገለጹት። እንግዲህ ከዚህ ባለፈ እንግዲህ ኢሬቻ ቀደም ሲል እንደገለጻችሁት ለሀገር ማንሰራራት በሚል መሪ ቃል ነው የዘንድሮ ኢሬቻ የሚከበረው እና ና ይህም እንግዲህ በተለይ ለሀገር ኢኮኖሚ የቱሪዝም ፍሰቱን ከመጨመር አንጻር ለሀገር ልማት መዋል እንደሚገባ ነው የገለጹት በመግለጫቸው ከጎረቤት ሀገራት በተለይ ከኬንያ፣ ከሶማሊያ፣ ከጅቡቲ እንግዶች ይመጣሉ። እንዲሁም ደግሞ ከኦሮሚያ እና ከተለያዩ የኢትዮጵያ ክፍሎች ብሔር ብሔረሰቦች በዓሉን ለመታደም እዚህ አዲስ አበባና በቢሾፍቱም እንደሚገኙ ገልጸዋል። በዚህ ጊዜ እንግዲህ ህብረተሰቡ ያለውን አብሮነት እሴት ባህሉን ከማጎልበት አንጻር እንግዳ ተቀባይነቱን እንዲያሳይ ከዛም ባለፈ በዓሉ በሚከበርበት ቦታዎችም አስፈላጊውን ሁሉ እንዲያደርግ ነው የተጠየቀው። በመንግስት በኩልም አስፈላጊው ቅድመ ዝግጅት መደረጉን እንዲሁ ገልጸዋል። በተለይ ከተንቀሳቃሽ ክሊኒኮች መጸዳጃ ቤቶችን ጨምሮ በርካታ ለበዓሉ ታዳሚዎች የሚያስፈልጉ ነገሮች መዘጋጀታቸውን ገልጸዋል። ከዛ ውጭ እንግዲህ ከኢኮኖሚ አንጻርም የሚመጡ እንግዶች ሆቴሎችን፣ የተለያዩ አገልግሎት መስጫ ተቋማትን የሚጠቀሙ እንደመሆናቸው መጠን እንግዶችን ከማስተናገድ ባለፈ ለከተሞች ገቢ ስለሚያስገኝ ለኢኮኖሚ ምንጭነትም መጠቀምና የቱሪስት ፍሰቱን መጨመር እንደሚያስችል ነው የገለጹት። እንግዲህ እንደ አጠቃላይ ባሉ በሚከበርበት ቦታ ላይ አስፈላጊ ሁሉ እንዲደረግ ነው በመግለጫቸው ያነሱት። መልካም ዛህራ እናመሰግናለን። ለመረጃሽ ጥሩ ጊዜ ሆንልሽ። ኢሬቻም የአብሮነትና የእርስ በርስ ትስስርን የሚያጠናክር ነው ሲሉ የአዲስ አበባና የሸገር አስተዳደር ከተሞች ነዋሪዎችና ወጣቶች ገለጹም ባሉን በድምቀት እንዲከበር የበኩላቸውን ዝግጅት ማድረጋቸውንም ወጣቶቹ ተናግረዋል። ይድነቃቸው ሰማው አዘጋጅቶታል። ብሩክ ተስፋ ያቀርበዋል። የኢሬቻ በዓልን በድምቀት እንዲከበር የተለያዩ ዝግጅቶች እየተከናወኑ ነው። በዓሉን በማስመልከትም የአዲስ አበባና የሸገር ከተማ ወጣቶችና ነዋሪዎች የተሳተፉበት የአካል ብቃት እንቅስቃሴ ተካሂዷል። የመርሃ ግብሩ ተሳታፊዎችም እሬቻ አብሮነትን የሚያጠናክር መሆኑን ገልጸው መልካም ሴቶችን በማጎልበት ለገጽታ ግንባታ ልንጠቀም ይገባል ሲሉ ተናግረዋል። ሀገራችንን ለማስተዋወቅ በምንም ይሆን በምን ባህላችንን በማንጸባረቅ መተሳሰባችንን በማንጸባረቅ ሀገራችንን ማስተዋወቅ ትልቅ ነገር ነው። የኦሮሞ ሬቻ ወይም ደግሞ በዓል የኦሮሞን አንድነት ኢትዮጵያ ሁሉም ሰው መጠው ያከብራል። ስለዚህ በጣም አንድነትን ሁላችንም ሀገራችን ኢትዮጵያ የተለያዩ እሴቶች አላት። ለዓለም አሳልፋ የምሰጠው እሬቻም ደግሞ ክረምቱን በሰላም ማለፋችንን ፈጣሪያችንን የምናመሰግንበት ነው። የሚያመሰግን ሰው ደግሞ ሌላ ነገር ይጨመርለታል። ከፈጣሪ በዓሉ በድምቀት እንዲከበርም ለወጣቶች የተለያየ ግንዛቤ መስጠትና ሌሎችም ዝግጅቶች መከናወናቸውን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ በላይደጀን ተናግረዋል። ይሄ በዓል ሰላማዊ ሆኖ ባህላዊ ትውፊቱን ጠብቆ ባህላዊ እሴቱን ጠብቆ እንዲከበር በማድረግ ረገድ በሁለቱም ከተማ አስተዳደሮች መካከል በርካታ መድረኮችን ፈጥረናል። እንደኛ ከተማ ብቻ እንኳን እንደ አዲስ አበባ ከተማ አስተዳደር ከተማችን የሁላችንም ከተማ እንደመሆኗ መጠን ከታች ከብሎክ ጀምረን ከተማ ድረስ መድረኮችን ከአምስት መቶ ሺህ በላይ የሚሆኑ ወጣቶች ቄሮዎችና ቀሬዎች ፎሌዎችን አወያይተን በቂ ቅድመ ዝግጅት አድርገናል። እሬቻ የሰላምና የአብሮነት መገለጫ ነው ያሉት የሸገር ከተማ አስተዳደር ምክትል ከንቲባ ጉዮ ገልገሎ በበኩላቸው በዓሉን በድምቀት ለማክበር ኅብረተሰቡ የበኩሉን ጉልህ ተሳትፎ እያደረገ መሆኑን ገልጸዋል። እሬቺ በርካና ኦልካይስ ኢትዮጵያ ቲፍ ታዱረ የዘንድሮ የኢሬቻ በዓልን ለኢትዮጵያ ከፍታ በሚል መሪ ቃል የህዝባችንን አንድነት ለማጠናከርና በዓሉን በተጠበቀ መልኩ እንዲከበር በሁለቱ ከተሞች የተቀናጀ አሰራር እየተከናወነ ነው። በዓሉን ስናከብርም ሰላማችንን በመጠበቅ የተጀመሩ የልማት ስራዎችን በማስቀጠልና የጋራ አንድነታችንን የበለጠ በማጠናከር መሆን ይኖርበታል። በመርሃ ግብሩም የሁለቱም ከተማ ነዋሪዎችና ወጣቶች ተገኝተዋል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ሬቻን ወደ ተመለከቱ ዜናዎቻችን እንመለሳለን። አሁን ሌሎች ዜናዎቻችን ይቀጥላሉ። የሕክምና እና ተቋማትና ባለሙያዎች ለታካሚዎች ታካሚዎች የሚሰጡ ኦክስጅንን ጥራትና ፍትሀዊ ተደራሽነት ማረጋገጥ እንደሚገባቸው የጤና ጤና ሚኒስቴር አስገነዘበ። ዓለም አቀፍ የኦክስጅን ቀን የኦክስጅን ተደራሽነትን በማሻሻል ሊድን የሚችል ሞት መቀነስ በሚል መሪ ሀሳብ በቅዱስ ጴጥሮስ ሆስፒታል ተከብሯል። የጤና ሚኒስትር ዴታዎች እንዲሁም በኢትዮጵያ የቼክ ሪፐብሊክ አምባሳደር ሜሮስላቭ ኮሌክና የጤና ባለሙያዎችና አጋሮችም በበዓሉ ላይ ተሳትፈውበታል። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ሪፖርተራችን ሞላ አለማየሁ በቀጥታ መስመራችን ላይ ይገኛል። ሞላ እንዴት ቆይተሃል? የኦክስጅን ቀን ሲከበር የተላለፉ መልእክቶች ምንድን ናቸው? ዋና ዋናዎቹን አጋራል። መልካም ማሌት አለም አቀፉ የጤና ድርጅት ደብሊውኤችኦ ከቅርብ ጊዜ ወዲህ የጤናን እንክብካቤ ከመጠበቅ አንጻር ኦክስጅን በተለይም የኦክስጅን ቴራፒ አስፈላጊነትን በመገንዘብ በአመት አንድ ጊዜ የዓለም አቀፍ የኦክስጅን ቀን ይከበራል። ዘንድሮም ለሶስተኛ ጊዜ ነው የሚከበረው። በኢትዮጵያ ደግሞ ለሁለተኛ ጊዜ ነው የሚከበረው። ይህ ክብረ በዓል የጤና ሚኒስትር ዴታ ዶክተር ደረጀ ዱጉማና ፍሬህይወት አበበ በተገኙበት በቅዱስ ጴጥሮስ ስፔሻላይዝ ሆስፒታል ተከብሯል። የኦክስጅን ቀን ሲከበር በተለይም ደግሞ የኦክስጅን ቴራፒን ተደራሽ ከማድረግ አኳያ በኢትዮጵያ ባለፉት አመታት ምን እየተሰራ እንደሆነ ተብራርቷል። የጤና ሚኒስትር ዴታ ወይዘሮ ፍሬዮት አበበ ከኮቪድ መከሰት ኮቪድ-19 ወረርሽኝ ከተከሰተ በኋላ በኢትዮጵያ ከዛ በፊት የነበሩትን አምስት የኦክሲጂን ማምረቻ ፕላንቶችን አሁን ከ80 በላይ ማድረስ መቻሉን ገልጸዋል። ወይዘሮ ፍሬዮት እንዳሉት በተለይም ደግሞ በዚህ ዘርፍ የግሉ ዘርፍ እየተሳተፈ ሲሆን 18 የሚደርሱ የኦክሲጂን ማምረቻ ፕላንቶች አሉ። በመንግስት በኩል ደግሞ እየተሰሩ ያሉ 66 አሉ። በአጠቃላይ ወደ 84 የሚደርሱ የኦክሲጂን ማምረቻዎች አሉ። እነዚህ ደግሞ በጤና ተቋማት በተለይም ደግሞ ኦክሲጅን አስፈላጊ በሆኑባቸው ኦክሲጅን የሚያስፈልጋቸው በሽተኞችን ከመደገፍ አንጻር ከፍተኛ የሆነ መሻሻል ማሳየቱን ገልጸዋል። የጤና ሚኒስትር ዶክተር ደረጀ ዱጉማም በተለይም ደግሞ ሕክምና ተቋማት የኦክስጂን ተደራሽነትና ለበሽተኞች የሚሰጡትን እነዚህን የኦክስጂን ቴራፒዎች ጥራት ላይ ማረጋገጥ እንደሚገባም ተናግረዋል። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል እንግዲህ እንደሚታወቀው የቲቪ በሽታን በማከም የሚታወቅ ነው። በአመት ከ200 ሺህ በላይ የሚሆኑ ተኝቶ የሚታከሙና ተመላላሽ ታካሚዎችን ያከማል። ስለዚህ ኦክሲጅን በራሱ አቅም በተለይም ከቼክ ሪፐብሊክ መንግስት ጋር በመተባበር የኦክሲጅን ፕላንቶችን የሚያመርት ህክምና ማዕከሉ ውስጥ አለ። ይህም በአመት ወደ አንድ ቢሊየን ብር የኦክሲጅን ፕላንቶችን ለመግዛት ከአንድ ቢሊየን ብር በላይ እያወጣ ነበረ። ይህንን እያስቀረመሆኑ እና በተለይም ስልሳ በመቶ የሚሆነውን በዚህ ፕላንት አማካኝነት መሸፈን መቻሉን የቅዱስ ጴጥሮስ ስፔሻላይዝ ሆስፒታል ዋና ስራ አስኪያጅ ዶክተር አብርሃም እሸቱ ገልጸዋል። ይህም ደግሞ ለበሽተኞቹ ኦክሲጅን ተደራሽ ከማድረግ አኳያ በከፍተኛ የሆነ መሻል እንዲኖር ማስቻሉን ተናግረዋል። የኦክሲጅን ተደራሽነትና ጥራትን ባለሙያዎች ማረጋገጥ አለባቸው። የህክምና ተቋማትም ይህንን ሲያረጋግጡ በተለይም ደግሞ በኦክሲጅን እጥረት አማካኝነት የሚሞቱ እናቶችንና ህጻናትን እንዲሁም ሌሎች በሽተኞችን መታደግ ያስችላል። የሚል መልእክቶች የተላልፉበት ነበር የዛሬው የኦክስጂን ቀን። መልካም ሞላ ለመረጃው እናመሰግናለን። ጥሩ ጊዜ ይሆንልዎ። የምግብና ግብርና ባዮ ዲጂታል ቴክኖሎጂዎች ዙሪያ ያተኮረ የፓን አፍሪካ ስብሰባ በአዲስ አበባ እየተካሄደ ነው። አፍሪካም የዓለም ስልሳ በመቶ ያልታረሰና ሊለማ የሚችል መሬት ቢኖራትም ከፍተኛ መጠን ያለው የምግብ ግብዓት ከሌሎች ሀገራት ትገዛለች። ይህንን ሁኔታ ለመቀየር በዲጂታል ቴክኖሎጂ የተደገፈ ፈጣን እርምጃ መውሰድ እንደሚያስፈልግ እየጠቆመ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ማሀመድ ራመቶ በቀጥታ መስመራችን ላይ ነው የሚገኘው። ማመድ እንደምኑ ላህል፣ በስብሰባው የተነሱ ሀሳቦች እና በኢትዮጵያ በኩል ደግሞ የቀረቡ ሀሳቦች ምንድናቸው የሚለውን ንገረን። አመሰግናለሁ አሸናፊ። እንግዲህ አንተም መግቢያው ላይ እንደገለጽከው የመጀመሪያው የፓን አፍሪካ የምግብና የግብርና ቴክኖሎጂ ስብሰባ በአዲስ አበባ እየተዘጋጀ እየተካሄደ ነው የሚገኘው። የዚህ ስብሰባ የዚህ ጉባኤ አዘጋጅ የፕላንና ልማት ሚኒስቴር ከአፍሪካ የምግብ ሉዓላዊነት ጥምረት ከተሰኘ ድርጅት ጋር በጋራ ሆነው ነው ያዘጋጁት። በዚህ ስብሰባ በርካታ ከተለያዩ የአፍሪካ ሀገራት የተወጣጡ በዘርፉ የሚመለከታቸው ባለሙያዎችም የስራ ኃላፊዎችም እየተሳተፉ ነው የሚገኘው። እንግዲህ መግቢያው ላይ እንደገለጽኩ አፍሪካ እንግዲህ በዓለማችን ካለ ሊለማ ወይም ሊታረስ የሚችል እና ያልታረሰ ካልታረሱ መሬት ውስጥ ስልሳ በመቶ ያህሉ ነው እንዳላት የሚነገረው። ያም ሆኖ ግን ያው በምግብ ራሷን ሳትችል ስለቀረች እያስገባች ነው ከውጭ ሀገራት ምግብ የተዘጋጁ ምግቦችን እያስገባች እንዳለ ነው የሚነገረው እና ይሄም ማለት እንግዲህ ለእንትኑ ለዚህ ለግብርናው ምቹ ሁኔታ ቢኖራትም በቴክኖሎጂ ሊደገፈ ስራ ስለሌለና ስላልተሰራ ለዚህ ምግብን ለማስገባት ተዳርጋለች ማለት ነው። ይህ ውይይትም በዚህ ዙሪያ ያተኮረ ነው የሚሆነው። እንግዲህ ኢትዮጵያ እንግዲህ ዓለም እየተካሄደ ያለውን የቴክኖሎጂ አብዮትን እንዲሁም ደግሞ የአየር ንብረት ለውጥን በተመለከተ ዝም ብሎ አቆማ እየተመለከተች አይደለም። በርካቶች እንደሚያዩትም እንደሚያስታውሱትም ከማየት ይልቅ እንዲሁም በንቃት እየተሳተፈች እና በርካታ ጅምር ስራዎችን እየሰራች እንዳለ ነው እየተነገረ ያለው። የፕላንና ልማት ሚኒስቴር ደኤታ ስዩ መኮንን በዚህ ዙሪያ የኢትዮጵያን ተሞክሮ ለተሳታፊዎቹ ሲያቀርቡ ነበረ። እስካሁን ድረስ ባለው ሁኔታ የምግብ ስርዓትን ለማሻሻል ራሱ በርካታ ስራዎች እንድትሰሩ አንስተዋል። ለአብነትም የስንዴ ኢኒሽቲቭን የሌማት ትሩፋት ኢኒሽቲቭን ሌሎችንም ጉዳዮች አንስተው ኢትዮጵያ በርካታ ስራዎች እየሰራች እንዳለ፣ በዚህም ደግሞ የምግብ ስርዓቷን ከማሻሻልም አልፋ ለዜጎች በዚህ በሚፈጠረው እሴት ሰንሰለት የስራ እድል ሁሉ መፍጠር እንደተቻለ ነው የጠቆሙት። ኢትዮጵያ እንግዲህ በቴክኖሎጂ በርካታ ነገሮችን እያደረገች እንደሆነ በስብሰባው ለተሳታፊዎቹ ልምድ ልውውጥ ተደርጓል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል አሸናፊ መሐመድ ለመረጃዎቹ እናመሰግናለን። መልካም ቀን። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ኢሬቻን ወደ ተመለከቱ ዘገባዎቻችን ደግሞ እንመለሳለን። ሬቻ አንድነትን የሚሰብክ እና የብሔር ብሔረሰቦችን ትስስር የሚያጠናክር በዓል መሆኑን የወላይታ ሀገር ሽማግሌዎች ተናገሩ። በዓሉ ለሰላም ያለው ፋይዳ የጎላ በመሆኑ በጋራ ለማክበር መዘጋጀታቸውንም የሀገር ሽማግሌዎቹ ተናግረዋል። ተመስገን ተስፋዬ ነው ያነጋገራቸው፣ እንደሚከተለው ይቀርባል። ሬቻ ማለት እንግዲህ በኦሮሚያ ክልል ከክረምት ወጥቶ ሰው ወደ ጸደይ ወይም ወደ በጋ መሸጋገሪያ ላይ የሚከበር በዓል ነው። ምርቶች ደርሶ ሰው ምርቱን የሚጋራበት ሌሎ ሌሎች ጥቅማ ጥቅሞችንም ሰው ወጥቶ ውሃ ሙላት ቀንሶ ወገን ከወገን ዘመድ ከዘመድ የሚገናኝበት በዓል ነው። በዓሉ የሰላም ምልክት ነው። አንድነትን የሚሰብክ ነው። ቱሪዝምም የሚከታተሉ የውጭ ዜጎችን መጥቶ የሚሰጡን ጥቅምና የአንድነት ምልክቶችን የሚያሳይ ሁኔታ ስላለ በጣም የሚያስደስት በዓል ነው። በአካ ሀገሪቱ ከተለያዩ ቦታዎች የራሳቸውን ባህላዊ ልብስ ለብሰው የህብረ ብሔራዊነትን የበለጠ የሚያጠናክር በዓል እንደሆነ ነው በራሴ በኩል የተረዳሁት። ይህ ባህል ብዙ ማህበራዊ ፋይዳ ያለው እንደሆነ ነው የምናውቀው። ሌሎች ብሔሮችም ይህንን ባህል የጋራ ባህል እንደሆነ በማመን ያከብራሉ። ከየብሔሩ ከየክልሉ ወደ ኦሮሚያ በዓሉን ለማክበር ብዙ ወገኖች ሄደው ይሳተፉበታል። በሀገር ደረጃ ያለው ታዋቂነቱም የብሔሩ ታሪካዊ እሰትነቱም ከፍተኛ ግምት የሚሰጠው እንደሆነ ነው። ታላቁ የኦሮሚያ ህዝብ ለ2018 የኢሬቻ በዓል እንኳን በሰላም አደረሳችሁ። በዓሉ የሰላም የፍቅር እንደሆነ እንመኛለን ባሉ፣ አሁን ብሔር ለብሔር ግንኙነትም ለወዳጅነትም ደግሞ እርስ በርስ አንዱ የሌላው ደስታ ተካፋይ በመሆንም የሚያስተሳስር ስለሆነ የሚያስተባብር ስለሆነ ለወዳጅነትም ለጋራ ተደሳችነትም ጠቃሚነት አለው። የእሬቻ በዓል የኦሮሞ ሕዝብ ብቻ ሳይሆን የመላው ኢትዮጵያውያን የእርስ በርስ መከባበርና አንድነት የሚንጸባረቅበት በዓል መሆኑን አባገዳዎች ተናገሩ። የበዓሉ መሰረታዊ የሰላምና የማዕቀፍ እሴቶች የአገሪቱን ብሔር ብሔረሰቦች በጋራ የሚያከብሩት መድረክ እንዲፈጠርላቸው አድርጓልን ብለዋል። ተስፌ ለመሳ ተጨማሪ ያለው የእሬቻ በዓል የምስጋና በዓል ብቻ አይደለም። ይህ በዓል ከክረምቱ ጭጋጋማና አስቸጋሪ ወቅት ወደ ጸደይ ወራት ለምለምነትና ተስፋ መሸጋገራቸውን የሚያመለክት ነው። ይህን የምስጋናና የአብሮነት ጉዞ ታዲያ ከአባገዳዎች ጋር በመሆን በዚህ በሆራ አርሰዲ ሐይቅ ዳርቻ ላይ የምናወራው ይሆናል። አብራችሁን ቆዩ። ሰላም ነው ነው የዘንድሮ በዓል በተለየ ሁኔታ የኢትዮጵያን ብዝሃነት የሚያንጸባርቅና የሕዝቦችን ትስስር የሚያጠናክር እንዲሆን ይጠበቃል። ኦሮሚያ የብሔርና ብሔረሰቦች አብሮ የሚኖሩት ናቸው። ይሄንን አብሮ እንዲኖር የሚያደርገው ደግሞ በገዳ ስርዓት የሚተዳደር በእሬሳ አንድ ላይ ሆኖ ተውቦ አንድ ላይ ተውቦ ወደ መልካ የምናረገው የምናረገው በተለያዩ ቋንቋዎች እየዘፈን በተለያዩ ልብሶች እየተዋም ወደ መልካ ወደ ቀሩ መክፈቻ የምናረገው እሬሳ የመልካ እሬቻ ይባላል ማለት ነው። የሚያዋስኑት ክልሎች ከአማራ፣ ከጋምቤላ፣ ከበኒሻንጉል፣ ከሲዳማ፣ ከመካከለኛ ኢትዮጵያ፣ ከኢትዮጵያ ሱማሌ የሚመጡት ያዛምዳል ማለት ነው። አንድ ያረጋል ማለት ነው። ይህ የማቀፍና የመቀበል ጥሪ ከበዓሉ መሰረታዊ ፍልስፍና የሚመነጭ መሆኑን የሚናገሩት ሌላኛው አባገዳ የኢሬቻ እሴቶች ለሁሉም ሰላም ወዳድ ሕዝቦች የተሰጡ የጋራ ሀብቶች መሆናቸውን ያብራራሉ። ኢሬቻ ውስጥ ጥላቻ የለም። ጦርነት የለም። መጣላት የለም። ኢሬሳ ቦታ ጦር ይዞ መምጣት የለም። ጩቤ ይዞ መምጣት የለም። ኢሬቻ ሰላም ነው። ኢሬቻ ሰላም ስለሆነ ለኦሮሞው ብቻ ሳይሆን ለብሔር ብሔረሰቦች፣ ለሰው ልጅ ሁሉ ሰላም ነው። በቢሾፍቱ ሆራ አርሰዲ ሐይቅ ዝግጅቱ ሲጠናቀቅ የሚጠበቀው የተሳታፊው ቁጥር ብቻ ሳይሆን በዓሉ የኢትዮጵያን ብዝሃነት በውበት አጅቦ የሚያሳይና የህዝቦችን የአብሮነት ስሜት የሚያድስ እንዲሆንም ጭምር ነው። የኢሬቻ በዓል አንድነትና ወንድማማችነትን የሚያጎለብት የአደባባይ በዓል ነው። በዓሉ የኦሮሞ ማህበረሰብን ባህላዊ እሴቶች የሚያሳይ የህዝብ በዓል እንደሆነ ይነገራል። ጀማል አህመድ በአሶሳ ከተማ የሚገኙ አባገዳዎችና ሀደ ስንቄዎች ጋር ቆይታ አድርጎ ተከታዩን ዘገባ በዚህ ዙሪያ አሰናድቷል። ጉደዳ ሂኒረቲና ገራበለዳ የፍቅር የወንድማማችነትና የወዳጅነት በዓል የሆነው የኢሬቻ በዓል በኦሮሞ ማህበረሰብ ዘንድ በጉጉት የሚጠበቅ የአደባባይ በዓል ነው። በዓሉ በቤንሻንጉል ጉሙዝ ክልልም በተለያዩ አካባቢዎች ለዓመታት ሲከበር ቆይቷል። በአሶሳ ከተማ የሚገኙት አባገዳ አየለ ወርቄ እንደሚሉት ኢሬቻ አንድነትን፣ ፍቅርንና መተሳሰብን የሚያጎለብት ህዝባዊ በዓል ነው ይላሉ። እሬቻ የፍቅር ነው፣ የሰላም ነው። ሲሄድም የሚናገረው ሲመለስም የሚናገረው የሚዘፍኖ ስለ ፍቅር ነው፣ ስለ ሰላም ነው። እና ሰላምን ነው የምንፈልገው። አሁንም የባሴ እግዚአብሔር ሰላም ሁሉንም ሁሉንም ሁሉንም አገር አገሪቷን ኢትዮጵያ ባርኮ ሰላም እንዲያደርግልን ነው እኛ የምንፈልገው። በዓሉ የኦሮሞ ማህበረሰብን ባህላዊ ትውፊቶች የሚያሳይ የማህበረሰቡ መገለጫ መሆኑን ሀደ ስንቄ ሰናይት ቀና ገልጸዋል። ስለ እረቻ እረቻ ማለት ባህላዊ ነው፣ ባህል ነው፣ ባህል ነው፣ የኦሮሞ ባህል ነው። ከጥንት መሰረቱ የመጣና እስካሁን እስካለን ድረስ አሁን እስከአለንበት ድረስ የቆየ ባህል ነው። በመላው የኦሮሚያ ክልል ውስጥ ነው የሚከበረው እኛ ጋም ይሄው ለአምስተኛ ጊዜ ዘንድሮ ሊከበር ነው። የኦሮሞ እናትን የምትወክለው ሀደ ስንቄ በኢሬቻ በዓል ትልቅ ቦታ እንዳላት አስተያየት ሰጪዎቹ ይናገራሉ። በጣም ለሴቶች ትልቅ ቦታ አለው። ከአባ ገዳ ቀጥሎ ሀደ ስንቄ ነው የተቀመጡት፣ ሴቶችን ወክሎ ማለት ነው። ሀደ ስንቄ ነው በሰላም ጊዜ፣ በደስታ ጊዜ እንደዚሁም ጦርነት ጊዜ እንኳ አረ ስንቄ ያለችበት ቦታ ና አረ ስንቄ ዱላዋን ያነሳችበት ቦታ ሰላም ይወርዳል እና በእንደዚህ አይነት መልኩ ነው ከአባገዳ ቀጥሎ ሀረ ስንቄ ስታገለግል የነበረው ማለት ነው። በዓሉ የኦሮሞ ማህበረሰብ ከሌሎች እህት ወንድሞቹ ጋር በጋራ የሚያከብረው የአንድነት በዓል እንደሆነም አባገዳ አየል ወርቅ ይናገራሉ። በጋራ በኃይሉ የኛ ብለን ሁላችንም አማራም ኦሮሞም ሲናሻም በነሻንጉልም ማኦ ኮሞም ጉሙዝም የኔ ነው ብሎ በዓሉን ከኛ ጋር እንዲያከብርልን በአክብሮት ትጠይቃለሁ። በዓሉ በአሶሳ ከተማ በመልካ አሶሳ እና በተለያዩ አካባቢዎች በድምቀት ለማክበር የቅድመ ዝግጅት ስራዎች በመከናወን ላይ ናቸው። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያን ነው እየተከታተላቸው የምትገኙት። አሁን ደግሞ ወደ ውጭ ዘገባዎች አልፈናል። ዴንማርክ የሲቪል ድሮን በረራዎችን አገደች። የዴንማርክ የትራንስፖርት ሚኒስቴር ኮፐንሃገን፣ የአውሮፓ ህብረት የመሪዎች ጉባኤን በምታስተናግድበት በዚህ ሳምንት ደህንነትን ለማረጋገጥ ሲባል በሀገሪቱ ላይ የሚደረጉ ሁሉም የሲቪል ድሮን በረራዎችን ማገዷን አስታውቃለች። ከቅርብ ጊዜ ወዲህ በዴንማርክ በተደጋጋሚ አጠራጣሪ ድሮኖች በመታየታቸው በርካታ የአውሮፕላን ማረፊያዎች እንዲዘጉ ተደርጓል። የትራንስፖርት ሚኒስትሩ ቶማስ ዳንኤልሰን እንዳሉት ይህ እገዳ የጥላት ድሮኖች ከህጋዊ ድሮኖች ጋር እንዳይደባለቁ ለማድረግ ያለመ ሲሆን፣ የፍትህ ሚኒስትሩ ፒተር ሁመልጋር ደግሞ እገዳው የፖሊስና ሌሎች የጸጥታ አካላት ትኩረታቸውን በአስፈላጊ የደህንነት ስጋት ላይ እንዲያደርጉ ያስችላቸዋል ብለዋል። ይህን እገዳ የጣሰ ማንኛውም አካል የገንዘብ መቀጮ ወይም እስከ ሁለት ዓመት የሚደርስ እስራት ሊያስከትል እንደሚችል ሚኒስትሩ አስጠንቅቀዋል። ዘገባው የፍራንስ 24 ነው። በሌላ የውጭ ዘገባ የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ በአሜሪካ ፕሬዚደንት ዶናልድ ትራምፕ ይፋ የተደረገው የጋዛ የተኩስ አቁም እቅድ ጦርነቱን በዘላቂነት ለማቆም ያግዛል ሲሉ ገለጹ። ፕሬዚደንቱ ከአልጀዚራ ጋር ባደረጉት ቃለ ምልልስ ዶሃ በእስራኤሉ ጠቅላይ ሚኒስትር በናሚን ነታንያሁ ተቀባይነት ያገኘውን እቅድ ለሀማስ ድርድር ቡድን አሳልፋ መስጠቷን ተናግረዋል። የሰላም እቅዱን ተግባራዊ ለማድረግ ብዙ ተግዳሮቶች ይኖራሉ ቢሉም በጋዛ ያለውን ደም መፋሰስ ግን ለማቆም በር ይከፍታል ብለዋል ተጠቅሷል። ሀያ ነጥቦችን ያካተተው አዲሱ የትራምፕ የሰላም እቅድም በተመለከተ ሀማስ ምላሹን እንዲያሳውቅ ከሳምንት ያነሰ የጊዜ ገደብ ተቀምጦለታል። ተመልካቾች አሁን ደግሞ ቢዝነስና ስፖርት በተከታይነት ወደ እናንተ ይደርሳሉ። አብራችሁን ቆዩ።